አንደኛ ኪያ ማናት? ለምን አስበህ ነው? ሲጀመር ዩቲብ ላይ ይዛሀት ይወጣል። እንደዛ የምተቃቀፉ መተያየት ውስጥ ምንድን ነው የሚያስፈልገው? ከሚኒ ጋር ያለኝ ነገር ፍቅር፣ በጣም ፈርዘር ሄድን። እውነት ለመናገር እንደዚህ ቶሎ እሺ ይለኛል ብዬም አላሰብኩኝ። በጣም ብዙ ነገር ነበር አስቤ የመጣሁት። የሆነ ልቤ ላይ የሆነ ነገር ተሰማኝና ድንጋጤ መሰለኝ ይመስለ እውነት ቲኑ ምን ታስባለች? ማማ ራሱ እሷ ጋር አደለም ያለች እንዴት ልቤ እንደመረበሻለ እንደምናፈቅ እኔ ከፊቴ ላይ ሳጣ ሁልጊዜ መጨነቅ ሁሉ ነገር ትች ይቅር ሳልጠይቅ አስታራቂም እያለ አይ ቲንክ ላቅዳስ መሳሌ የሆነ ሙድ የተረበሸ ምናምን ነገር እኛውን ታረቅ እኛውን ታረቅ። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ አማን ነው ወይ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ላይ የመጣሁት አንደኛ በኪያ ጉዳይ ላይ ብዙዎቻችሁ የተለያየ አስተያየት ሰጥታችኋል። ቲኑም፣ ቤቴም እንዲሁም ቤተሰቦቼ አንድ ሰው ወጥቶ ዩቲብ ላይ ታየ ማለት ሌላ ነገር ነው። እባካችሁ አንዳንዴ ነገርን እስከ መጨረሻው ሳናይ ባንፈርድ ጥሩ ነው። ዛሬ የመጣሁበት ትልቁ ጉዳይ ምንድነው? ሀና መጣች። ከታየሁት ሰዎች ጋር በጠቅላላ ሌላ ነገር ስም ባሰጡኝ ደስ ይለኛል። ስለዚህ ይህን ሎ የምችለው እስኪ እንደ ውላት አለን አይ ቲንክ ደርሻ አለው ብላ ነበረ። ጾሙ ግን እንዴት ነው? እናንተ ጋር አሪፍ ነው? ስልኳን ይዘዋለች ሲቅለባሽ ነው አስባ። ሀና ሀና፣ ዌልካም ዌልካም፣ ዌልካም! ደህና ነሽ? ምንድነው ድምፅ አውጪ እንጂ። ካሜራ ደቀ ስላልሽኝ ነው የደቀኩት። አይ እንዴት ናቸው? ሰላም ናቸው የቤተሰቦቻችን። እንግዲህ ከስንት ወር በኋላ ነው እንዲህ ምለው አምስት ወር። እንዴት ናቸው? ደህና ናቸው። ሙስሊሞች እንኳን ለኢድ አልፈጥር በዓል አደረሳችሁ። ለኦርቶዶክሶችም ደግሞ ጾማችን እንግዲህ እግዚአብሔር ደግሞ በሰላም እንዳስጀመረን በሰላም ያስጨርሰን። እንዴት ናችሁ? ደና ናችሁ? ወይም አዲስ ነገር አለ ላሉ ማለት ነው። አዲስ ነገርማ አለ አንቺ ራሱ ስለመጣሽ። ወይ ልካ አምሮባታል፣ አምሮባታል። እንዴት ነች? ሰላም ሁሉ ሰላም። ዛሬ ካላገኘሁ ስትይ ከምር ደንግጫለሁ። ማለት ተያይተን አናውቅም። በጣም ረዥም ጊዜያችን በጣም ረጅም ጊዜ ሆነ። በጣም ረጅም ግን እንዴት አገኘሽ? በጣም ነገርም እንደዛ አነቄ ከዚህ ቪዲዮ በኋላ ከእሷ ጋር የነበረውን ቪዲዮ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እዩት። በጣም ነው ያነኩሽ። መቼም አረሰው በነገራችን ላይ ቤተሰቦቻችን ያኔ ምናምን አይታችሁ መንገድ ላይ ስታገኙኝ የት ነው ያለው? እስኪ እናግኘው እንቀጥቅጠንሽ ብላችሁ ነበረ። አመሰግናለሁ። ጥሩም መጥፎም ኮሜንት ሰታችሁ ለነበራችሁ በጣም አመሰግናለሁ። ያው በጥሩም በመጥፎም ቢሆን ኮሜንት የምትሰጡት ለኔ ካላችሁ ነገር ስለሆነ በጣም አመሰግናለሁ። ያው ነገሮች ልደበድቡኝም ነበር ማለት ነው። መቼም ከእኔ ቤተሰብ ውስጥ የለም ከዚህ ከተመልካቹ የቤተሰቦች ውስጥ የለም አሉ በሉሽ። በጣም የሚገርመው ነገር የዛ ሰዓት በሰላም ፈታ ነው እንጂ በጣም በቃ የሰፈሮቿ ልጆች ዘመዶቿ፣ ያው የዘመኑ ወጣቶች በጣም በቃ አስጨንቀው የነበረ እና የሆነ ሰዓት መጣችና በሰፈር ማንም ሰው እንዳይነካው እኔ እና እሱ ነው የሚመለከተ፣ ማናቸው ነው አያገባችሁ፣ ብላ ይህን ቃል ስትናገራቸው መልካምነቷን ስለማቅ በጣም ነው ደስ ያለ። ያ ቪዲዮ ተቀርጾ ቢሆን ነው ጥሩ ነበረ፣ ግን ያው አንዳንዴ ከባድ ነው የማይፈልጉ ሰዎችን ቪዲዮስ ማስገባት ትንሽ ይከብዳል። እና ስላገኞች ደስ ብሎኛል። ወዷ ቴ ወዷ ጓደኛዬ የነበረችው አሁን ወዳ ቴ ራለች። ቴንኪ በጣም ነው የማመሰገነው እየቀር ብለሽን ነገሮችን አስተካክለሽ ዛሬ የመጣሽበትን መንገድን ባላቅም መቼም ምን እና ትንሽ ለተጣላን አሁን ሰት መጪ እኔም ደንግጫል። እንት ነው የፍቅር ጥያቄ ሁኔታ ላይ ማለት ያው ያው በጥሩም በመጥፎም በጓደኝነት ውስጥ ደግሞ በጣም ብዙ ነገር እንዳለ እንግዲህ በጓደኝነት ውስጥ ያላችሁም የላይፍ ፓርትነር ያላችሁን ሰዎች ታቆታላችሁ። ከእኔ ግን ከነበረኝ ነገር ኤክስፔሪየንስ ካረግኩት ነገር ግን የተማርኩት ነገር ምንድን ነው? ቆይቼ ራሴን እያወቅኩኝ ወደ ራሴ እየተመለስኩ ሲሄድ ከሚኒ ጋር ያለኝ ነገር ፍቅር እንዳልሆነ የተረዳሁት ምክንያቱም ፍቅር በጣም ፈርዘር ሄድን ፍቅር እንዳልሆነ ገብቶኛል። አየሁት ስልክ እኔ ታውቀኛለህ ትንሽ ነገሮች ላይ ራሱ አለመስማማቶች ሲኖሩ ምናምን በጣም የሚያናድደኝ ሰው ነኝ፣ በባህሬ ማለት ነው። እና ያ ነገር እኔ በጣም ረብሾኝ ነበረ፣ በጣም ረብሾኝ ነበረ። እንደተባለው በቤተሰብም በጓደኞችም በተለያዩ ነገሮች በጥሩ ሁኔታ ተነጋገረና አለፈ። ያ ነገር ጥሩ ነገር ተፈጠረ። ግን ያው እኛ እንዳጋጣሚ ሆኖ ተገናኝተን አናውቅም። እኔ አይቻት አላውቅም። በጣም ረዥም ጊዜ ወያ በጣም ደግሞ ለእኛ ቀን በቀን ለሚገናኝ ሰው በጣም ምክንያቱም ምሳ ስንበላ ምሳ ካልበላን አንድ ላይ እራት ወይ አብረን እንበላለን እራት ካልበላን ቁርስ ምናምን እና ሪሌሽንሺፓችን በጣም የጠበቀ ነበር። ይሄ ተቀጣጥሮ ምናምን የምንገናኝ አይነት ሰዎች አልነበረ እንደምደው እርግጠኛ ነበር ከሆነ ቀን ግን ይሄ ሁላ ወራ አልፋው ካላገኝ ውስጥ ደነገጥኩኝ። ተቀልሽ ለምን እንደሆነ አላውቅም። ያው ተደዋውለን አናውቅም ማለት ነው ይሄ ነው ስልኬን ምናምን እንዴት አገኘችው? ስልክ ራሱ እስክል ድረስ ማለት ነው። እና በጣም ነው የደነገጥኩት፣ በጣም ማለት ነው። ያው እንግዲህ ያለፈው ነገር አልፏል። ብዙ መባል መሆኔ ያልነበረባቸው ነገሮች ሆነዋል። እና እግዚአብሔር ይመስገን ደግሞ ይሄንን ማስተዋል እግዚአብሔር ካላደለክ መቼም ዝም ብሎ የሚያልፍም ጊዜ አለ። እና ተመስገን ፍቅር እንዳልሆነ ተረድቻዋለሁኝ ግን ያው ታውቀዋለህ፣ እኛ ከጓደኝነት በላይ ነን እና በአንተ ላይፍ ላይ ደግሞ ሀፕን እያደረገ ያለው እየሆነ ያለው ነገር እኔ እንደ እህትና እንደ ጓደኛ አሳስቦኛል አሳስቡኛል፣ እውነት ለመናገር ምክንያቱም። ምን ሆነህ ነው ያሳስበሽ? ምን አየሽ? ታያለሽ ማለት ነው የምንለቀው። ዩቲባችን በጣም ነው የማየው፣ ምንም ነገር ዩቲባችን ዩቲቤንም በይ እንጂ ነበረችበት። ዩቲባችንን ሁሌ ነው የማየው፣ አልፎኝ አያውቅም ሰርቶት አይ ዋለሁኝና ትንሽ ያልተስተካከለ ነገር አይቼበታለሁኝና እንደ ጓደኛ ብዙ ነገር እንዳሳለፈ ሰው ደግሞ ይሄን ነገር እያዩዝም ማለት ትንሽ አልተዋጠልኝምና እስቲ እግዚአብሔር ቢፈቅድልኝ ነገሮችን ለማስተካከል አስቤ ነው ዛሬ ላገኘት የፈለግኩት። ስለዚህ ያለውን ነገር ካየሽ ስለሱ ጉዳይ ልታወረኝ ነው ማለት የመጣሽ? በትክክል አገባሽ አላገባው እስካሁን ሳታቁማ ድርኝ አልዳርም ብቻ ነች። ወንድየው የለም እዛ ውስጥ እና እሱ እግዚአብሔር ሲፈቅድ ይሆናል። አልገባኝም። ዳርዳር ነው እኔ ካናቀሱን ዳርዳር ነው ብትሄድ በቃ መንገድ ላይ ራሱ ስንሄድ አስፋልት አስፋልት ነው ትሄድ፣ ዳርዳር ቄጤማ ቄጤማውን ነው። ምግብ ራሱ ስንበላ ከመሀል አልጀመረም እንዲወጡን ጥቅስ አድርጋ ዳር ላይ አድርጋ ከዳር ነው፣ መሀሉ አይጀመርም። ይጀመራል እንደ አይጀመርም ነው መጀመሪያ አይነቱን ጨርሳ ነው ከዚያ ወደ ማለት የምትሄደው እና ያው ዮኒ በጣም እንትን የሚላችሁ ነገር ቀልድ በጣም ያበዛል። አሁን አስቡት፣ ስድስት ወር አምስት ወር ከምናምን አልተገናኘንም፣ ግን በእራሱ ጊዜ ተገናኝተን ያወራል ነው የሚመስለው የሚያደርገው ኮንቨርሴሽኑ ቂ ነኝ መያዝ ማያዝ ያለብኝ ሲጀመር አንቀ አባረኝ። የሚወድ ሰው እኮ ሰውን እቄ የማይዝበት ሰው፣ አንድ ሰው የሆነ ሰው ሲወድ እቄ የማይዝበት የኔ ጥፋት ይሁን ብሎ አስቦ ላንቺ ይመጣልና፣ በጣም ነው ደስ ያለኝ በእንደዚህ አይነት መንገድ አንቺን በማግኘት። አሁን ወደ ቁም ነገር ውስጥ መጣ። እሺ፣ ጥሩ ቲኑ በጣም እታማለች። ምን ሆነች? አሟታል ማለት ምን ሆነ? ያው ዩቲብ ላይ እንደተከታተልኩት ከሆነ ብዙ ኢንፎርሜሽን ስለ እሱ ያለ አይመስለኝም። እና ከትናንት ወዲያ ደውላልኝ ነበረ። እና በጣም ታማለች፣ ያለችበት ሁኔታ ጥሩ አይደለም። ኢቨን ማማ እራሱ እሷ ጋር አይደለም እሷ ጋር አይደለችም። ደወለችልኝ እና አይዊሽ፣ እኔ ነገሮችን አንደርስታንድ አድርጌ ያው ግን ታውቀዋለክ፣ የእናት የአባትን ቦታ ማንም ሰው ሊተካው አይችልም። በቻልከው መጠን እነዚህ ነገሮች ብታስተካክለው እኔ በግሌ በጣም ደስ ይለኛል፣ መስተካከል ያለበት ጉዳይ ስለሆነ የሰው ልጅ በጣም ብዙ ነገር ይደራረሳል። ከትዳር አጋሩ ጋርም ሊሆን ይችላል፣ ከወንድም ከህቶ ጋር፣ ከቤተሰብ ጋር ብዙ ነገር አለ። እኔ እስከማውቀው ደግሞ ይህን ያህል ፈርዘር ሄደ ያደረከው ነገር አለ ብዬ የማስበው ነገር ይ ስለዚህ መስተካከል ያለበት ነገር እንዳለ ይሰማኛል እና ሌላ ልጠይቅህ የምፈልገው ነገር ደግሞ ይቅርታ ድፍረት አይሆንብኝና ያው እኔ ጋር ያለው ስሜት ስቲል እንደዛ ስለሆነ ነው ገባክ የወንድምነቱ እንዳልኩክ የፍቅር የሚባለው ነገር እኔ ጋር የለም አሁን ላይ እና ኪያማ ናት እስ ግልጽ አድርግልኝና አንደኛ ኪያማ ናት ምን ለምናስበክ ነው ሲጀመር፣ ዩቲዩብ ላይ ትሀት ይውጣ እንደዛ የምትተቃቀፉ መተያየት ውስጥ ምንድን ነው የሚያስፈልገው? እውነት ቲኑ ምን ታስባለች? ነገ ልጅስ ስታየው ምንድን ነው ይሰማታል ብለን የምታስበው? እንደ ማንኛውም ሴት ሴት ነች። በክያ ምክንያት እኔ ራሱ ጀምረው እያወራው ነበርና ሰዎች ያለ ናይ መልካም ነገር ያደረገ ሴቶች ሌላ ነገር የለም። ምክንያቱም እኔ ከቲኑ ጋር በተለያየንበት ጊዜ ውስጥ በጣም ብዙ ነገር አሳልፌያለሁ። በጣም ብዙ መከራ፣ በጣም ብዙ ቢያንስ ሁለት ወር ከምናምን ሶስት ወር ያህል ድረስ ብዙ ነገር አሳልፌያለው እና በዛ ዙሪያ ውስጥ ለእኔ ትልቁ ለተባለችልኝ እንደ ቲኑ አያት ነች። ጀስት ወተንም ምንም ነገር አላወራንም። ግን በዛ ዙሪያ ላይ ቲኑም፣ ቤቲም፣ ብሩክም ጓደኛም የተለያዩ አስተያየቶች ብዙ ሰዎች ኮሜንት ላይም በጣም ብዙ ሰዎች ተናግረውኛል። ይ ለስድብ አዲስ አደለ አባሽ። እኔ ሰው ከሚሰድበኝ ሲያወራኝ እንዳንቺ መጥቶ ሲያወራኝ ደስ ይለኛል። ኮሜንት ለን መልካም አስተያየት የሰጠዋሉ በጣም የማመሰግናቸው በውስጥ የሚያወሩኝ ያሉ በጣም ማመሰግናቸው። ክያኖር ማለት ነች። ምንም ነገር አላወራንም። ቪዲዮን ካየ አለውልክ ነው ያለችው። በቃ ምንድን ነው አለው ልክ ማለት በቃ ከሴት ጋር መተያየት የለብኝም እኔ ማለት ሴት ጓደኞች ሊኖሩኝ ይችላሉ። የሰው ልጅ በህይወት ዘመን ውስጥ ብዙ ነገር ያጋጥመዋል። ሶ እኔ ላስተዋውቃችሁ ብዬ ክያ ብዬ ሳስተዋውቅ በቃ ሚስቲ ሌላ ነገር ምናምን የሆነ ነው የመሰላችሁ ብዙ ሰዎች ከዚህ ጋር አንድ ምንም አይደለችም። በዚህ አጋጣሚ ላንቺ ለቤተሰብ መናገር የምፈልገው ኪያ ምንም አይደለችም፣ እህቴ ነች። ታምሜ ወደኩበት ሰዓት፣ ተቸግሬ መንቀሳቀስ ባልቻልኩበት ሰዓት እራሴን ሌላ አደጋ ውስጥ ልከትሰል መታ ከዛ ነገር ውስጥ እንደወጣ ያደረገችኝ ጥሩ እህቴ ነች። ከስንት አንዴ እንገናኛለን፣ ከስንት አንዴ እናወራለን ትደውላለች፣ ምናምን ሌላ ምንም ነገር የለም። ይህ በዚህ አጋጣሚ ቤቲም ቲኑም እንድታውቁ ፈልጋለሁ። ግን እኔ ብቸኛ እስኮንኩ ድረስ ደግሞ የራሴን ህይወት ከማንም ሰው ጋር መጀመር ይችላለሁ። ብቸኛ አይደለህም። እዚህ ጋር የጨረስከው እኮ ምንም አይነት ነገር የለም። እንደዛ ብለህ ከምታወራበት ምንም አይነት ድፍረትም የለህም። አሁን ላይ አንተ የራስህ ትዳር ያለክ ሰው ነ ወረቀት ማዘጋጅ ችላለው አዘጋጅ ችልክላት ነበረ። እሱንም ወረቀት አልፈልገውም ሳትፈርም የመለሰችው እኔ ኦልሬዲ እኮ ወስጃለሁ። እኔ እና እሷ ተነጋግረን ብዙ ቪዲዮ ላይ ያልወጣ ነገር አለ። ይኸው በዚህ ቪዲዮ መጠየቅ ትችላለች። እኔ እና እሷ ቆመናል። ሰው የራሴን ህይወት እኔ ከሌላ ሴት ጋር ምንም ነገር የጀመርኩት የለም፣ ግን መጀመር እችላለሁ ነው እያልኩ ያለሁት። ገባሽ አሁን ግን ራሴን የማዳመጥ ብሳት አንድ ነገር አንደኛ ስሜታዊ መሆን በጣም ብዙ ነገር እንደሚያበላሽ ታውቃለህ። የምታውቀው ነገር ነው እንኳን እሷን አይደለም እኛ እንኳን አብረን ያደግን ሰዎች ገባክ? አሳድገኝ አድገን ያለን ሰዎች እንኳን እኔን ምን ያህል እንደቀየረኝ ታውቃለህ? ስሜታዊነት አይደለ? እኛ ያሳለፍነው ነገር አንተን ብዙ ነገር አላስተማረንም? እንኳን አንተን እኔን በጣም ብዙ ነገር አስተምሮኛል። ገባክ? ካለማንነቴ ነው፣ ለራሴ ማንነት ሰጥቼ በዛ ማስመሰል ውስጥ ስሆን የነበረው ገባ? ስለዚህ አንተ ደግሞ ራስን አዳምጥ። ዛሬን አይደለም ማየት ያለብክ ትናንትና። ማንም ሰው ማየት ያለበት የትናንቱን ማንነት ነው። ትናንትና ምን አይነት ህይወት እንደነበረክ፣ ቲኑን ከገባህ በኋላ ምን አይነት ህይወት እንዳነበረክ፣ አሁን ደግሞ ምን አይነት ህይወት እየኖርክ እንደሆነ ታውቃለክ። ገባ ሶስት አይነት የተለያየ ህይወት ነው እየኖርክ ያለ ሳታውቀው ቀርተ ነው ብዬ አላስብም። ከቲኑ በፊት የነበረክ ማንነት አለ። አይደለ እንዲህ እንዲህ ነው መባባልም የለበትም። እናውቀዋለን፣ እኔም አንተም እናውቀዋለን። በአንዳንድ ርዕሶች ላይ ደግሞ ያነሳናቸው ነገሮች አሉ። ከዚህ በፊትም ቤተሰቦቻችን የምታውቁት ነገር ያለ ይመስለኛል። እና ከእሷ ጋር ደግሞ ኖረግ በፍቅር ያሳለፍከው ጊዜ ዮኒ እንደቀላል አይደለም መታየት ያለበት ለትንሽ ደቂቃ እስኪ ዩዋይ እንዳርገው እስኪ ኔ ማንነቴን አልቀየርኩኝ አንድ ነገር አንቺ መታቂያቸው ብዙ ነገሮች አሉ። እኔና አንቺ ተለያይተን በነበረ ሰዓት እኔና ቲኑ መሀል የሚፈጠሩ በጣም ብዙ ወደ ቪዲዮ ላይ ያልወጡ በጣም ብዙ ነገሮች አሉ። ለእኔስ ማንም ያስበው አንቺ መታሆን እሷ ስላወራችሽ እናታረቅ መጣሽ። ቤቲም ደውላ ነበረ ትናንትም ላግኝክ ቪዲዮ እየቀረስኩ ነው እየጠበቅኩ ነው ሰፈር ድረስ ምታ ማለት ነው። ለምን ለምንድነው እንደዚህ የምታደርጊው? አይ ያላገኝሽ ምን ችግር አለው? አይ፣ አልፈልግም ምጠይቅኝ ስለቲኑ ነው። አልፈልግም። እዚ አጋጣሚ ይቅርታ ማለት ቤት ጥሩ ሰው አይደለችም ብዬ አይደለም፣ ግን በቃ እኔ የሚጠይቀኝ ሰው አልፈልግም በይሳት፣ ምክንያቱም ተጎድቼበታለሁ። እሷ ስላለቀሰች ነው። እሷ ወታ ጓደኞቹን አማለት ስለላከች ነው። እኔ እኮ ማንንም ሰው ሳልግ ቀጥ ብዬ ራሴ እጅን ያወረዋት ላገኝ ክስትለኝ ወጣ። እሺ፣ ሄጂ ቀለበት ቤታለ የላት መልስ የሆነ ፕሮግራም ሲመጣ ና እሺ አቤት እና እንደ ፍቅረኛ ነው የምንሄደው እንደ ባልና ሚስት ነው የምንሄደው እሺ እኔ እናንቺ እኮ ባልና ሚስት አደለም እንዴት እንደዚህ ያልክ ንዴ ቃሌን የማያከብር ሰው እኔም የሷን ቃል ካላከበርኩኝ እኮ ምን ያደርግልናል አለ አብረን መሆኑ እኔ እናንቺ እኮ ስንፋቀር ስንዋደር ነው አብረን መሆን ያለበት ተዋደን ተፋቅረን ከጊዜ በኋላ ያ ነገር እየሻከረ እየሻከረ መጡ አልሆነ ባህሪ ሲመጣ ያናዳል እኮ ከወንድ ልጅ ነኝ። በዚህ አጋጣሚ ለሁሉም ለሁሉም ማስተላለፍ የምፈልገው መልእክት አለ። ቲክቶክ ላይ የሆነ ቪዲዮ ለቃለች፣ በሾር ነው የተናገረች፣ ካየሽው ማለት ነው። አንዳንድ ወንዶች አሉ ልጅም ወልደ እነሱንም አብረን እንድናሳድግ ጀስት ላይክ ዛት ማለት ነው አይባልም። መጀመሪያ ላይ ከስር ሳጠፋ ስተኝም ምታክፍሽ፣ ደግሞ ስትመጪ እግርሽን የምታጠር ተኝቼ እንኳን እኔ ጭንቅላቴ ነካነካ ያለች ነፍ ነገር እያወራን ፊልም እናያለን ቤት ውስጥ ያለውን አገዛት አለው ስገባ በጣም ብዙ ነገር እናሳልፋለን አሁን የውላ ነገር ሳይኖር ቀርቶ ለምንድን ነው የማታደርጊው ብዙ ነው ጥላች ስማል ያለው ከምሬ ነው የምላችሁ ቤተሰብ ይሄ በሁሉም ቤት ያለ ወንድና ሴት ላይ ያለ ባህሪ ነው ይ ስጠይቃት ቆይ ባህሪ ነው ስት እሺ አንድ አመት ከአምስት ወር ነው አልኳት አንድ አመት ከአምስት ወር እኔ አሁን ምንም አድለ ፈልገው መጨረሻ ላይ ምንድን ነው እያልኳት አትመልስልኝም ቤተሰብ አትመልስልኝም አንቺን አማላ ችለክቻ እሺ፣ እኔ አገኘት ከልት ችግር የለ ማገኘት አለሁ። ግን አሁንም ለምጠይቃቸው ጥያቄዎች ቀድማ ራሷ ጥፋተኛ ነኝ ይቅርታ ካላለችን በስተቀር ጥፋቱ የእሷ መሆኑን ቤተሰብ እንዳለ ያውቃል። እንዳለ ቤተሰብም ቢሰድበኝ የምጠይቃትን መልስ በምትመልስልኝ መንገድ ትክክል እንዳልሆች ቤተሰብ ያውቃል። ለትንሽ ጊዜ ያሳለፍከውን ነገር ለማሰብ ሞክር። ልክ አንተ ደክሞክ እግርህን የምታጥርቅ ሴት እንደምትፈልገው ሁላ በእርግዝናዋ ሰዓት የሚንከባከባት የምትፈልገውን ነገር የሚያደርግላት ገባ አይደለ? አንተ ውጭ የተዝናና ህጎች ሴት ቤት ውስጥ እኮ በሶ እየበላች አል ነበር እንዴ? ይሄ እኮ ማንም የሚያውቀው ነገር ነው። ቤተሰቦቻችን ታውቋታላችሁ። እንደዛ ብለክ ያቺ ሰዓት እንደዛ መሆኗ ብቻ ያንተን ሁሉ ነገር ካንስል ያደርገዋል። ገባክ? ምክንያቱም በእርግዝና ሰዓት ለሴት ልጅ የተደረገባት ነገር የምትረሳው ነገር አይደለም። መዝናና ስለማትወድ ከአንቺ ጋር ነበረ ምንዝናና ያኔ በዛ መሀል አትወድም፣ ግን ቤት ውስጥ ሆንክ ደግሞ ማድረግ ያለብህን ነገር የምታደርገው በዚህ አጋጣሚ እኔም ጥፋተኛ ነ እግዚአብሔርን ምን ያሳዘንኩት በዛ ምክንያት ማለት ነው። ግን እግዚአብሔር ይቅርባይ ነው እና ማድረግ ያለብኝን ነገር አድርጌያለሁ ግን

መሄድ አለበት፣ ግድ ነው። ይሄ ደግሞ ስለ ልጅህም እንዴ ቶ ዛሬ ሲንግል ማምነን ሲንግል ዳርነን እያለ ሰው ኮ እነሱ ላይፍ ይኖራሉ፣ ግን ሰው ልጆቹ የሚጎዱት አጎዳድ ግን ይው እኔጃ። እኔ እንዴት ብሄ ራሱ በእውነት እንደዚህ አይነት ወሬ ሰዋረ እንባይ ነው የሚመጣው፣ በእውነት ነው ምላችሁ፣ ምክንያቱም ሲንግል ዳርነን ሲንግል አሁን ላይ እንደ ትሬንድ የመጣ ነገር ይመስለኛሉ። አሁን አንተ ነገሮችን እስቲ ይሁን፣ በቃ ስለ ልጄ ልጎዳ፣ ስላለኝ ሪሌሽንሽፕ ልጎዳ ብለክ ዝቅ ብለክ ወደ እሷ ብትመለስ አይሆን? እኔ እኮ ወዳታለሁ፣ ፍቅራታለሁ። ታውቂያለሽ፣ ይሄ የፍቅር አይደለም፣ እልህ ነው። እናንተ መካከል ያለው አለማፍቀር አይደለም፣ እልህ ነው ያላችሁት። ስለዚህ ኢጓቸውን ደግሞ መተው አለባችሁ፣ ስለማ ስለ ፍቅራችሁና ስለ ልጃችሁ ስትሉ። ገባክ? መሸነፍ የሌለው እሷም እልህ እንደዛ የሚያደርጋት ከሆነ አንተም እልህ እንደዚህ የሚያደርግ ከሆነ በመሀል ራሳችሁ ነው የጎዳቸው ያላችሁት ፍረቱ ብቼ ልጅ ነፍስ አታቅም። ገባክ ግን ቲኑ ህመምም አለባት። ፕላስ ደግሞ እና ላይፍ ከአንድ ሰው ጋር ጥሩ ግንኙነት አለመኖሩ ብቻ ሰውን ምን ያህል እንደሚጎዳ እናቀዋለን፣ ሁላችንም እናቀዋለን። አንተም ብቻውን ሆነ ታውቀዋለህ አይደለ? ሰው ማጣት ምን እንደሆነ ታውቀዋለህ። ያንን ጉዳት ሴት ሆነክ ብቻህን እያሳደግክ ከባድ ነው። ጭራሽ ነ በሰዓት ከሌላ ሴት ጋር የምጀምርበት አእምሮም የለኝም። ና ታሳያ። እኔ ምን የጠየኩህ ስላየሁት ነው። አብሮ መዋል መጫወት እኮ ሌላ ነገር ነው። ለምን እሱን ትተህ አንተ ለመታረቅ ሞክረክ፣ እሷ ጋር ብትሆን ያንን ጊዜ ከሷ በጣም ብዙ ጊዜ እጃለው። የምትመልስልኝ መልሶች አብረን የሚያኗኖር አይደለም። ሰው እኮ ቤት ውስጥ ደስተኛ ሲሆን እኮ ስንት ወንዶች ወጥተው ትዳር እያላቸው ከሌላ ሰው ጋር ብዙ ነገር ሲያረጉ ስናይ ሴቶችም አሉ ስናይ፣ ከምር እናድር ነበር። በፊት በፊት እንደዚህ በዚህ ስራ ውስጥ ክለብ ላይም ሰርቻለሁ ምናምን እና ብዙ ሰዎች በቃ ቀለበታቸውን እያወለቁ ብዙ ነገር ሲያደረጉ እናያለን፣ እና እፈርድባቸው ነበር ከምር ትክክላቸው። ከእኔ የበለጠ አጋጥሟቸው ስ ቢሆን እስቲ በእውነት አነፍረድ። ይኸውልሽ በእኔ ቦታ ላይ አልቆምሽም፣ አነፍረድ። እኔ ታረቅ፣ ይሄ መንገድ ጥሩ ነው አውቃለሁ። የሆነ ልብ ይሄ ነው እያልሽኝ ከሆነ እኔ ችግር የለውም፣ እጠይቃታለሁ። ያለውን ነገር እንፈታለን። ገብቶሻል። ግን አሁንም ድረስ በል መልስ። በነገሮች ይቅርታ የማናልፈው ከሆነ አላረጉም እግዚአብሔር ይረዳናል ይሆናል። በእውነት ጥሩ ነገር ማሰብ ጥሩ ነው። መልካም ነገር ማሰብ መልካም ነገር ነው እና እግዚአብሔር ደግሞ ይረዳናል ብዬ አስባለሁ። ምክንያቱም ክፋት ለማንም አይጠቅምም። ምቀኝነት፣ ይሄ እኔ ብቻ ባይነት ለማንም አይጠቅምም። ይሄ የታወቀ ነገር ነው። ሰውንም ሳክሪፋይስ እያስከፈለ ያለው ያ ነገር ነው እና እግዚአብሔር እረዳናል ብዬ አስባለሁ። ስለመጣሽ በጣም ደስ ብሎኛል። በጣም ነው አመሰግነው። ሌላ ምታወቂ ነገር አለ ሌላ ብሮክ የሚባል ልጅ አለ እና እናንተ ጋር ማለት ነው፣ የሚባል ልጅ ስል ስለሌላ ሰው እያወሩ እንዳይመስላችሁ። እና ብሮክ ባይ ደቦ አንቺን ሊያስታርቅ እንደመጣ ታውቂያለሽ? ቀን ወይም ደግሞ አንተ ጥሩ አልሰራም ያነ ኩሳት እንደመጣ ታውቂያለሽ? አላይሹም ሱ ቪዲዮ ተንበርክኮ ይቅርታ በሏት፣ አጥፍታሃል፣ አይታ ወይለ ከዚህ በለ ቪዲዮ ማነቅ የለብህም እንደዚህ አይነት ባህሪ አንተን አላውቅም። ሰዎች የሆነ ነገር ሲያደርጉ የምሸሽ ሰው ነው እንጂ እንደ አለ ኮፊዶ በአንቺ ምክንያት የገባው እና ለምን ፈለግሽው? እሱን ለማንኛውም እሱንም ማውራት ትፈልጋለሁኝ እና ቁጥሩን ትሰጠኛለህ? ችግር የለውም እሰጥሻለሁ። ስለመጣሽ በጣም ደስ ብሎኛል። እንግዲህ ሁለታችንን ለማስታረቅ አንቺው ከዛ እዚህ ድረስ መጥተሽ ሰፈር ብዙ አራኩኝ ስለሚገባ በጣም ናይስ። ስራ አሪፍ ነው ጀምረሻል። በጣም ነው የሚገርመው ግን እኛው እራሳችን የማይሆን ናት ብለን እንደዛን ቀን አንቋሸን ነበረ። ናት እሷ እንደ መልካም አስባ መልካምነቷን እኔ አሁን ላይ መታ በማድረጓ ለማድረግ ራሷ መከሯ። እኔ ማርያም ደስ ነው ያለኝ፣ ምክንያቱም አንዳንዴ ያልተጠበቁ ነገሮችን ለሰው መናገር መጥፎ ነው። እና በቤተሰቦች የፍለፊት እኔ ስላደረግኩች ነገር በጣም ይቅርታ። የዛ ሰዓት ላይ ከአንቺ ጋር ማሳልፋቸው ከአንቺ ጋር ብዙ ነገር ማድረጋቸው ደስ ይለኝ ስለነበረ መለየት አልፈልግም ነበርና፣ መጨረሻ ላይ ግን አልባላ ነገሮች ተራድግን ብንለያየም አምሶሪ እህትነትሽ ከሁሉ በላይ እንደሚበልጥ አውቃለሁ። እኔ ሳልደውልልሽ ወይም ራሴ ሳትደውዪ ቴኑ እራሱ አደውላለሽ። ደግሞ እዚህ ጋር መጥተሽ ይሄ ነገር አግባብ አይደለም ስላልሽ ከልቤ በጣም ሰግነ። ቤተሰብ ዌልካም በሉልን እና ያው እንግዲህ ይርዳሽ በሉኝ። እንዲታረቁ እንፈልጋለን የምትሉ ደግሞ ኮመንት ላይ ያስቀምጥልን። አደለም እንጃ እኔ አያታለሁ ያልኩት አሁንም አያት አለው

እውነት ለመናገር እንደዚህ ቶሎ እሺ ይለኛል ብዬም አላሰብኩኝ። በጣም ብዙ ነገር ነበር አስቤ የመጣሁት ተረጋግቷል፣ ስለዚህ አመሰግናለሁ። እግዚአብሔር ያክብረለት እንደዚህ ስላደረግ ስላክብረን ስለሰ ብዙ ነገር ስላሳለፈን እ እንከባበራለን ቢያንስ ና አሪፍ ነገር ነው ያደረግሽው። ያው አያታለሁ እኔ ማንም ሰው አልነገረኝም እንዳንማት። በእርግጥ ቤቲ ትላንትና ደውላ ለአገኝ ቀረፃ ላይ መምስል ቴኑም ትንሽ አሟታል እሷ ጉዳይ ማምስትር የነበር ና ውሸቷን ነበር የመሰለኝ የአብሮ ስለሆኑ ምናምን እና ይቅርታ፣ ቤትሻ ስለዚህ፣ አይ ቲንክ ላገኛት መሰለኝ የሆነ ሙድ የተረበሸ ምናምን ነገር ስለዚህ ቤተሰብ፣ በቃ እዚህ ጋር እናቁሙ። እንገናኛለን። አ ቡድ ቤተሰቦቻችን ስለነበረን ነገር ከልብ አመሰግናለሁ። ቲኑ ሞታል። ሁላችሁም ጊዜ ማርሽ በሏት እና አሁን እጅ አገኛታለሁ። ምክንቤት መሄድ ካለባት መሄድ አለባት። ሁሉን ነገር ጨርሳለሁ፣ ቤተሰብ ስለ ሁሉን ነገር እግዚአብሔር ይመስገን። ጾሙን በሰላም ያስጨርሰን። ይቅርታ ነው እና ጾም እንግዲህ ይቅርታ ለማለትም ወይም ለማየት የተቻለኝን ለማድረግ ሞክራለሁ። አሁንም ሄድ እስካላችሁን ድረስ ብቻ የሆነ ደንግጭ ያለው ማ ጋር እናቷ መታለች ምናምን ሲባል ምናይ ስም ሊሰጠኝ ወይም ደግሞ ሰዎች ምን ይላሉ ብዬ ሳይሆን የሆነ ልቤ የሆነ ነገር ተሰማኝና

አስታራቂም ሚያለ እኛው ንታረቅ እኛው ንታረቅ እኛው ንታረቅ።